በሁለተኛው የዓለም ጦርነት ማለቂያ ላይ ዓለም በሁለት ሀያል ኃይሎች አሜሪካና ሶቪየት ህብረት መካከል ጎራ በመክፈል ተከፋፈለች። ይህ ጦርነት ተራ ጦርነት አልነበረም። ሁለቱ ጎሮች በቀጥታ አልተዋጉም። ይልቁንም በኮሚኒዝም እና በካፒታሊዝም መካከል ያለ የሩት ዓለም ትግል ነበር፣ ምስራቅ ከምዕራብ ሁለቱም፣ የኒኩሌር መሳሪያዎችን በማመልጸግ ለዓለም ኃያልነትና ለተጽዕኖ ለስልጣን ተፎካከሩ። ከስታሊን እስከ ጎርባቾፍ፣ ከሩዝቬልት እስከ ሬገን የኒኩሌር ኃይል ውድድር፣ የኩባ ሚሳኤል ቀውስ፣ የበርሊን መከፈል፣ የቬትናም ጦርነት፣ ከጨረቃ እስከ አፍጋኒስታን ይህ የቀዝቃዛው ጦርነት ታሪክ ነው። በዚህ ቪዲዮ በእነዚህ ታሪኮች የነበሩ እውነታዎችንና የዚያን ዘመን የነበረውን ከፍተኛ የፖለቲካ ውጥረት በርካታ የሰው ልጅ ደም ያፈሰሱ ጦርነቶችን እንነግራችኋለን። አብረውን ቆዩ። አራተኛ አርባ አምስት ሁለተኛው ዓለም ጦርነት ሲጠናቀቅ አውሮፓ በሁለት ጎሮዎች ተከፋፈለች። ሶቪየት ኅብረት የኮሚኒዝም መሪ በመሆን በምስራቅ የሚገኙ አገራት ላይ የበላይ ሆና መቆጣጠር ቻለች። ሶቪየት ኅብረት ከፍተኛ ውድመትና የዜጎች ሞት በሁለተኛው ዓለም ጦርነት ደርሶባት ነበር። በዚህ ጦርነት ወቅት ወደ 27 ሚሊዮን የሚጠጉ ሰዎችን አታለች። ይህ ቁጥር የአሁኑን የሮማኒያና የአውስትራሊያ ሕዝብ ቁጥር እንኳን ይበልጣል። ጆሴፍ ስታሊን ይህን ኪሳራ ካየ በኋላ የምዕራቡን የሶቪየት ኅብረት ግዛትን ለመከላከል የመከላከያ አካባቢ ለመፍጠር ፈለገ። በምስራቅ አውሮፓ ፖላንድ፣ ቼኮስሎቫኪያ፣ ሃንጋሪ፣ ሮማኒያ፣ ቡልጋሪያ እና የቀድሞ ዩጎስላቪያ ክፍሎች ላይ የኮሚኒስት መንግስታት አቋቋመ። እኒህ የኮሚኒዝም አገራት ለማድረግ በያልታ ጉባኤ በ1945 የሶቪየት ኅብረት መሪው ስታርሊን፣ የብሪታንያ ጠቅላይ ሚኒስትር ቸርችል፣ የአሜሪካው ፕሬዚዳንት ሮዞልቬት ይህን ተስማምተው ነበር። ነገር ግን ስታሊን ይህን ስምምነት ተግባራዊ ሲያደርግ ውጥረት ተፈጠረ። የቀድሞ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል በ1946 በሚዙሪ አሜሪካ ላይ ሆነው ይህን ሁኔታ በአውሮፓና በአገሩ ላይ የብረት መጋረጃ ወርዷል ብለውም ገልጸውታል። ይህ መግለጫ የቀዝቃዛው ጦርነት መጀመሪያ በግልጽ ያሳያል። በሌላ በኩል አሜሪካ የካፒታሊዝም መሪ በመሆን ከሁለተኛው ዓለም ጦርነት በኋላ የበለጠ ሀያል አገር ሆና ብቅ አለች። በሁለተኛው ዓለም ጦርነት ወቅት አንድም ጦርነት በሀገሯ ባለመደረጉና የሁለተኛው ጦርነት የሚያስፈልጉ ግብዓቶችን ለመላክ በማሰብ ኢንዱስትሪዋን በማስፋፋት በስፋትም እንዲመረት በማድረጓ በዓለም ላይ ቀዳሚ የኢንዱስትሪ ምርት አምራችና ሻጭ አገር አደረጋት። በተለይም በሰው ታሪክ ውስጥ እጅግ አለኛ የሆነውን መሳሪያ የአቶሚክ ቦምብ በመስራትም በዓለም መንግስታት ሁሉ ተፈሪ አያል አገር ሆነች። ፕሬዚዳንት ሃሪ ትሩማንም ይህም ቦምብ በሂሮሹማ ኦገስት 6 1945፣ በነጋሳኪ ኦገስት 9 1945 በመጣል ሁለተኛው የዓለም ጦርነት ሲጠናቀቅ፣ እነዚህ ቦምቦች ያደረሱት ውድመት የዓለም መንግስታትን አስደንግጠው ነበር። ይህ ስራዋም የተፈራችው ሀያል የሆነችውን አሜሪካ አስታወቀ። ሀያላም አሜሪካ የቀዝቃዛ ጦርነት መሪ አደረጋት። የቀዝቃዛ ጦርነት ውጥረት መጀመሪያ የታየው በ1946 ነበር። ስታሊን ከኢራን ወታደሮችን ለማስወጣት ፈቃደኛ አልሆነም። በሁለተኛው ዓለም ጦርነት ወቅት ሶቪየትና ብሪታንያ ኢራንን ተቆጣጥረው ነበር። ነገር ግን ጦርነቱ ሲጠናቀቅ ስታሊን መውጣት አልፈለገም። በተጨማሪም በቱርክ ላይ ጫና አደረገ። የቱርክ የባህር መተላለፊያዎችንም ለመቆጣጠር ሞከረ። ይህ የሶቪየት መስፋፋት አሜሪካን አስፈራት። ፕሬዚዳንት ትሩማንም በማርች 12 19 47 የቱርማን መርህን አወጁ። ይህ መርህ ለግሪክና ለቱርክ ወታደራዊና ኢኮኖሚያዊ ድጋፍ በመላክ የሶቪየት መስፋፋትን መክታት ያለመ ነበር። ለምሳሌ በግሪክ ከ1946 እስከ 1949 የእርስ በርስ ጦርነት ተካሂዶ ነበር። ኮሚኒስት አማጺዎችም በዩጎዝሎቫኪያና በሶቪየት ኅብረት ድጋፍ መንግሥትን ለመጣል ሞክረው ነበር። አሜሪካ ወደ 400 ሚሊዮን ዶላር የሚጠጋ ድጋፍ ልካ ይህ የኮሙኒዝም መንግስት ምስረታ መክታት ቻለች። በቱርክም ተመሳሳይ ድጋፍ አሜሪካ አደረገች። ይህ መንገድም መክታት የተሰኘውን ፖሊሲ እንዲረቀቅ ምክንያት ሆነ። አሜሪካም የኮሙኒዝም ከመስፋፋት ለመክታት ይህም ፖሊሲ መር አደረገችው። ለአመታትም የአሜሪካ የቀዝቃዛው ጦርነት ስትራቴጂ መሠረት እንዲሆን አደረገው። ይህ የመክታት ፖሊሲ በተጨማሪም ኮሙኒዝም በአውሮፓ እንዳያስፋፋ በአፕሪል 1948 የማርሻል ፕላን ተጀመረ። ይህ ፕላን በጀነራል ጆርጅ ማርሻል የተቀየሰ ሲሆን 13 ቢሊዮን ዶላር በዛሬው ዋጋው ከ100 ቢሊዮን ዶላር በላይ የሚገመት ድጋፍ ለ16 የአውሮፓ ሀገራት ተሰጠ። ለምሳሌ ፈረንሳይ 2.7 ቢሊዮን፣ ምዕራብ ጀርመን 1.4 ቢሊዮን ዶላር ተለገሳቸው። ሐሳቡም የአገሪቱ ኢኮኖሚ ጠንካራ ከሆነ ሕዝቡ ወደ ኮሚኒዝም አይሄድም የሚል ነበር። ሶቪየት ይህንን ዕቅድ ተቃወመች። በተለምዶ ምሥራቃዊ ብሎክ ሀገራት ወይም ለሶቪየት ኅብረት አውሮፓ አህጉር በኩል ጎረቤትና አቅራቢያ የሚገኙ አገራት ይህን ገንዘብ እንዳይቀበሉ ሶቪየት ኅብረት ከለከለች ጀርመን የቀዝቃዛው ጦርነት ትልቅ ምልክት ነበረች ከሁለተኛው ዓለም ጦርነት በኋላ በፖስት ዳም ጉባኤ በ1945 ለሁለት ተከፈለች ምስራቅ በሶቪየት ምዕራቡ በአሜሪካ ብሪታንያና ፈረንሳይ ተያዘ በርሊን ምንም እንኳን በሶቪየት ዞን ውስጥ መቶ ማይልስ ብትሆንም በተመሳሳይ ተከፋፈለች። በ1948 ስታርሊን በርሊን ውስጥ የሚገቡ ማንኛውም እቃዎች ላይ እገዳ አደረገ ወደ ምዕራብ በርሊን የሚወስድ ሲሆን መንገድ፣ ባቡርና የወንዝ መጓጓዣዎችን መንገዶች ዘጋ። ይህም በአሜሪካና ብሪታንያ፣ ፈረንሳይ የተተወውን የጀርመን ክፍል ለመቆጣጠር የተደረገ ሙከራ ነበር። ለ25 ሚሊዮን ህዝብ ምግብ፣ ነዳጅና መድኃኒት እንዳይደርሳቸው በማድረግ የተቀረውን የበርሊን ክፍል ለመቆጣጠር ታስቦ የተተገበረ እቅድ ነበር። ነገር ግን የአሜሪካ ፕሬዝዳንት ትሩማን ተስፋ ሳይቆርጥ የበርሊን አየር ትራንስፖርት በጁን 26 1948 አስጀመረ። በቀን በሺዎች የሚቆጠሩ አውሮፕላኖች በየሰዓቱ የተለያዩ አቅርቦቶችን በአሜሪካ፣ ብሪታንያ ፈረንሳይ በሚያስተዳድሩት በርሊን ግዛት ውስጥ ማድረስ ጀመሩ። በ15 ወራት ውስጥም 23 ሚሊዮን ቶን አቅርቦት አሜሪካ አደረገች። ስታሊን በሜይ 12 1949 ይህ መተላለፊያ መንገድ መዝጋት እንደ ቅዱ ስላልሠራ ይህ ገዳን አቆመ። ይህ ገዳ ቢቆምም በጀርመን ጉዳይ ሶቪየት ኅብረትና አሜሪካ በከፍተኛ ውጥረት ውስጥ ገቡ። በሜይ 23 1949 አሜሪካና አጋሮቿ የፌዴራል ጀርመን ወይም ምዕራብ ጀርመንን መሠረቱ። ሶቪየትም በኦክቶበር 7 1949 የጀርመን ዲሞክራቲክ ሪፐብሊክ ወይም ምሥራቅ ጀርመንን ፈጠረች። በዚህ ዓመትም በአፕሪል 4 1949 ኔቶ የሰሜን አትላንቲክ ቃል ኪዳን ድርጅት ተመሠረተ። 12 አገራትም አሜሪካ፣ ካናዳ፣ ብሪታንያ፣ ፈረንሳይ፣ ጣልያንን ጨምሮ ተቀላቀሉ። ይህ የኔቶ መመሥረት የሶቪየት ኅብረትን ለመግታት የተዘጋጀ የመጀመሪያው ትልቅ እርምጃ ነበር። በዚህ ጊዜ የኒኩሌር ውድድርም ተጀመረ። አሜሪካ ብቻዋን የአቶሚክ ቦምብ ባለቤት ነበረች። ነገር ግን በኦገስት 2 1949 ሶቪየት የመጀመሪያውን የአቶሚክ ቦምብ ሰርታ ለሙከራ አበቃች። የአቶሚክ ቦምብ አሰራር በከፍተኛ ስለላ ሶቪየቶች በመጠቀም ከአሜሪካ ከማዕተን ፕሮጀክት አሰራሩን ሰርቀው የሰሩት ነበር። ይህም በዓለም ላይ የተካሄደው የኒኩሌር ውድድርም የመጀመሪያ ውድድርን ፊሽካ አስጀመረ። ኮሙኒዝምን ለመከላከል በሴፕቴምበር 18 1947 ሲአይኤ፣ ማዕከላዊ መረጃ ኤጀንሲ በአሜሪካ ተቋቋመ። ይህ ድርጅት በፍጥነትም አደገ። ከ1949 እስከ 1952ም የሰራተኞቹ ቁጥር በ10 እጥፍ ጨመረ። የባህር ማዶ መሠረቶችም ከሰባት ወደ 47 አደጉ። በጀታቸውም ከ47 ሚሊዮን ዶላር ወደ 82 ሚሊዮን ዶላር ደረሰ። በማደግ ላይ ባሉ ሀገራትም ጣልቃ ገብተዋል። ለምሳሌ በ1953 በኢራን መሐመድ ሞሳዲቅን በኦፕሬሽን ስልጣኑን ገፈው ለአሜሪካ ተላላኪ በነበረው ራዛ ሻሃን ፓቭሊብን መልሰው አስቀመጡ። በ1954ም በጓቲማላ በህዝብ የተመረጠውን ጃኮብ አርቤኒዝን ከስልጣን እንዲወድ በማድረግ በሲአይኤ የተመረጠው ካርሎስ ካስትሎ አርማስን ስልጣን እንዲይዝ አደረጉ። እነዚህ ድርጊቶችም ሲአይኤን የተለያዩ ሀገራት የመንግሥት ባለሥልጣናት ስልጣናቸውን እንዳያገለብጣቸው እንዲፈሩ ተደረገ። ሲያይም በተለያዩ አገራት ላይ ኮሚኒዝም ስርዓት እንዳይስፋፋ ውስጥ ውስጡን መስራቱንም ቀጠለ። ቀዝቃዛው ጦርነት ዓለም አቀፍ ሆነ። በምስራቅ ኤዥያም ይህ ጦርነት መከሰት ጀመረ። በኦክቶበር 1 1949 ባዋዜዶንግ የቻይና ኮሚኒስት አብዮት አሸንፎ የቻይና ህዝብ ሪፐብሊክን መሠረተ። ይህም ከ1917 ጀምሮ ከቺያንግ ካሼክ ጋር በተደረገ የእርስ በርስ ጦርነት ውጤት ነበር። አሜሪካ ይህንን ተቃውማ የጃፓን ኢኮኖሚን በመደገፍ በቪየትናም ደግሞ ፈረንሳይን በመርዳት ምላሽ ሰጠች። በቪየትናም ኦቺሚኒ ከ1945 ጀምሮ የነፃነት እንቅስቃሴን በመምራት ከፈረንሳይ ጋር ተዋጋ። በጁን 23 1950 ኮሚኒስቷ ሰሜን ኮሪያ ደቡብ ኮሪያን ወረረች። በኪድ ኢልሱንግ መሪነት በሶቪየት እና በቻይና ድጋፍ ተፈጸመ። የዶሚኖ ቴዎሪ አንድ አገር ወደ ኮሚኒዝም ብትወርቅ ሌሎች ይከተላሉ የሚለው አባባል በዚህ ጊዜ ተወዳጅ ነበር። ምክንያቱም ይህ አባባል በርካታ ሀገራት ኮሚኒዝምን እንዲቀበሉ አድርጓልና፣ አሜሪካም ይህ እንዳይከሰትና ደቡብ ኮሪያም ልክ እንደ ሰሜን ኮሪያ ኮሚኒዝም እንዳያስፋፋ በማሰብ አሜሪካ ለተባበሩት መንግስታት ድርጅት ድጋፍ በማድረግ በርካታ ወታደሮችን ወደ ደቡብ ኮሪያ ለማገዝ ላከች። በዚህ ጦርነትም አንዳንድ የተባበሩት መንግስታት ድርጅት አባላት ኢትዮጵያን ጨምሮ ወደ ደቡብ ኮሪያ ወታደሮች እንዲላኩ ተደረገ። ጦርነቱም እስከ ጁላይ 27 1953 ቀጠለ። በመጨረሻም ይህ ጦርነት በድርድር የተኩስ አቁም ስምምነት እንዲደረግ ተደረገ። ከ2 ሚሊዮን በላይ ሰዎች የሞቱበት የሰሜንና የደቡብ ኮሪያ ጦርነት ሁለቱን በአግባባዊ ድንበር ማስመር በማድረግ ሁለቱ ሀገራት እንዲስማሙ ተደረገ። በመጨረሻም ደቡብ ኮሪያን የኮሚኒዝም አገር ለማድረግ የነበረው የቻይናና የሶቪየት ኅብረት ድጋፍ ለሰሜን ኮሪያ ሳይሳካ ቀረ። በተቃራኒው አሜሪካ ይህን ጦርነት ኮሚኒዝምን በሰሜን ኮሪያ ብቻ እንዲገደብ ማድረግ ቻለች። በ1950ዎቹ የስፔስ ወይም የህዋ ምርምር ተጀመረ። በኦክቶበር 4 1957 ሶቪየት ስፑቲኒክ 1ን የመጀመሪያው ሰው ሠራሽ ሳተላይት ወደ ጠፈር ላከች። ይህ ለአሜሪካ ድንጋጤ ነበር። በምላሹ በጃንዋሪ 31 1958 ኤክስፕሎረር 1 የተባለ ሳተላይት አሜሪካ። በምሥራት የአሜሪካና የሶቪየት ህብረት ፉክክሩ ቀጠለ። ይህ ውድድርም የቴክኖሎጂና የሥልጣኔ ትግል አካል ነበር። ስታሊን በማርች 5 1953 ሞተ። ኒኪታ ክሮሽኬቭ አዲስ የሶቪየት መሪ ሆነ። የኔቶን ኃይል ለመክታት በሜ 14 1955 የዋርሶ ቃል ኪዳንን መሠረተ። ይህም ምስራቃዊ ብሎኩን ማለትም ምስራቅ ጀርመንን፣ ሆላንድን፣ ቼኮስሎቫኪያ፣ ሃንጋሪ፣ ሮማንያ፣ ቡልጋሪያ፣ አልቤኒያን የያዘ ቡድን ነበር። የሶቪየት ኅብረት መሪ ሆነው ክሩሽኬቭ ተንኮለኛና ያልተጠበቀ መሪ ነበር። በኖቬምበር 1956 ብሪታንያና ፈረንሳይ ግብፅ ላይ በስዩስ ካናል ቀውስ ሲፈጥሩ ክሩሽኬቭ በሮኬት መሣሪያ አስፈራራቸው። ክሩሽኬቭ በጣም ስሜታዊ መሪ ነበር። በ1956 የአንጋሪ አብዮት ሲነሳ ሃንጋሪያውያን በኢምርናንግ መሪነት ከሶቬት ቁጥጥር መውጣት ፈለጉ። በኦክቶበር 23 ተቃውሞ ተጀመረ። ሶቬት በኖቬምበር 4 ታንኮችን በአንጋሪ በመላክ በኮሚኒስት መንግስት ላይ አብዮት ያስነሱ ሃንጋራውያንን ጨፈጨፉ። ከ2500 በላይ ሃንጋራውያንም ሞቱ። ከ ከ200000 በላይ ሰዎችም ወደ ምዕራብ አውሮፓ ሸሹ። ይህ ድርጊቱም የክሩሽኬቭ ስሜታዊነትና ጨካኝነቱን ያሳየ ነበር። በ1961 ጆን ኤፍ ኬኔዲ የአሜሪካ ፕሬዝዳንት ሆነ። ክሩሽኬቭም በርሊን ከተማን ለመቆጣጠር ወሰነ። ከ1949 ጀምሮ 2.7 ሚሊዮን ሰዎች ከምሥራቅ ኮሚኒስት ጀርመን ወደ አሜሪካ የበላይነት ወዳለባት ወደ ምዕራቧ ጀርመን በመሸሽ ተሰድደዋል። በቪየናም በጁን 1961 ክሩሽኬቭ ኬኔዲ ለስድስት ወራት በርሊን እንዲለቅ ጠየቀ። ኬኔዲ ፈቃደኛ አልሆነም። በኦገስት 13 1961ም ከምስራቅ ጀርመን ወደ ምዕራብ ጀርመን የሚደረገውን የህዝብ ፍልሰት ለማስቆም ክሩሽኬቭ እንቅስቃሴ ጀመረ። መጀመሪያ ድንበሩን በሽቦ አጠረ፣ ቀስ በቀስም ወደ 12 ጫማ ከፍታና 10 ማይል ርዝመት ያለው ኮንክሪት ግንብ ተለወጠ። በ8 ዓመታት ውስጥም 140 ሰዎች ለመሻገር ሲሞክሩ ተገደሉ። ይህም ለኮሚኒስቶች ይህ ግንብ መገንባት የህዝቡን ፍልሰት ስላቆመ ትልቅ ረፍት ነበር። በጃንዋሪ 1 1959 ፊደል ካስትሮ በኩባ ኮሚኒስት አብዮትን በመምራት አሸንፎ የኩባ መሪ ሆነ። የአሜሪካን መንግሥት መቃወምም ጀመረ። ከአሜሪካ ተለይቶ ወደ ሶቪየት መንግስትም ተጠጋ። ኩባ ለአሜሪካ ግዛት ከሆነችው ከፍሎሪዳ 145 ኪሎ ሜትር ብቻ የምትርቅ አገር ነበረች። ይህችም አገር በኮሚኒስት ሀገር መንግስት ውስጥ መገዛት ለአሜሪካ መንግሥት ትልቅ ድንጋጤን ፈጠረ። በአፕሪል 17 1961 ኬኔዲ የቤ ኦፍ ፒግስ ወረራን በሲይአ መሪነት አስጀመረ በኩባ ላይ 1400 የኩባ ስደተኞችን ወታደራዊ ሥልጠና ሰልጥኖ በመላክ ኩባ ላይ እንዲዋጉ አደረገ። ይህም የአሜሪካ ጥረት ከሦስት ቀናት በኋላ የላከቻቸው ወታደሮች እጅ በመስጠታቸው የፊደል ካስትሮ መንግስትን አሜሪካ ሳትገረስስ ቀረች። አሜሪካ በድርጅቷ በሲይአ በኩል ፊደል ካስትሮን ለመግደል በርካታ ጊዜ ሞከረች። ቢሆንም ሳይሳካላት ቀረ። ክሩሽኬቭ ካስትሮን ለመጠበቅ በ1962 ወደ ኩባ የኒኩለር ሚሳኤሎችን ላከ። በኦክቶበር 14 1962ም የአሜሪካ ስለላ አውሮፕላን ይህንን የኒኩለር ሚሳኤሎችን አየ። በዚህ ምክንያት የአሜሪካ መሪ የሆነው ኬኔዲ በኦክቶበር 22 የጦር መርከቦችን በማንቀሳቀስ ኩባ በአሜሪካ የባህር ኃይል መርከቦች ዙሪያን እንድትታጠር አደረገ ሌሎች ተጨማሪ ሶቪየት የጦር መሳሪያዎች ወደ ኩባ ምድር እንዳይደርሱ በማሰብ ከዚህም ሌላ ኩባ አሜሪካ ልታጠቃ ትችላለች በሚልም 140 ሺህ ወታደሮችን በአሜሪካ ግዛት በፍሎሪዳ እንዲሰፍሩ ሆነ። ከፍተኛ ወታደራዊ ተጠንቀቅ ውስጥም ወታደሩ እንዲሆን ተደረገ። ለመጀመሪያ ጊዜም በአሜሪካ አገር የጦርነት ዝግጅት ዳፍከን ቱ በሚባል ወታደራዊ ማስጠንቀቂያ ደውል እንዲሆን ተደረገ። ለኒኩሌር ጦርነትም አሜሪካ ተዘጋጀች። ኦክቶበር 27 በአትላንቲክ ውቅያኖስ የሶቪየት ሰርጓጅ መርከብ ቢ59 ወደ አሜሪካ የባህር መርከቦች ወደ አጠሩት የባህር አካባቢ መጠጋት ጀመረ። አሜሪካም ይህ የኒኩሌር የጫነ ሰርጓጅ መርከብ ወደ ባህር አካባቢ እንዳይጠጋ ምልክት ሰጡ። ነገር ግን የመርከቧ ካፒቴን ይህን የአሜሪካ መርከቦች ማስጠንቀቂያ ሊያጠቁን ነው ብሎ ተረጎመው። የኒኩሌር መሳሪያም እንዲተኩስ ተቃረበ። በዚህ ጊዜ የኒኩሌር መሳሪያ በሶስት ኦፊሰሮች ሲፈቀድ ነበር የሚተኮሰው። በዚህ ጊዜ ግን ሁለት ኦፊሰሮች ኒኩለር መሳሪያ ሊተኮስ ተስማምተው አንዱ ኦፊሰር ቫዝሊን አርኪቮቭ ይህ የኒኩለር ጥቃት ከልክሎ ዓለምን አዳነ። በዓለም ላይ ነሳ የነበረው የኒኩለር ጦርነትም በአንድ ሰው ምክንያት ሊቆም ቻለ። ይህ አጋጣሚም አሜሪካና ሶቪየት ኅብረትን የዲፕሎማሲያዊ ግንኙነት እንዲያደርጉ መንገድን ከፈተ። በኦክቶበር 28 ኬኔዲና ክሮሽኬቭ ስምምነት ላይ መድረስ ቻሉ። ኬኔዲ ኩባ ላይ ወረራ እንደማያደርግ ክሮሽኬቭም ሚሳኤሎችን እንደሚያስወግድ ቃል ገቡ። በ1963ም በዋሽንግተንና በመስኮ መካከል የስልክ መስመር ተዘረጋ ድንገተኛ የሆነ የኒኩሊር ጥቃት ለመከላከልና ለመነጋገር። በዚህ ጊዜ የኒኩሊር ሙከራዎች የማበልጸግ ተግባር ቀጥሎ ነበር። በኖቬምበር 1 1961 ሶቪየት ዛር ቦምብን 50 ሚጋቶን ኃይል ያለው፣ በሂሮሺማ ከተጣለው ቦምብ 3000 ጥፍ የሚበልጥ በኖቪያ ዜምሊያ ላይ ሙከራ አደረገች አሜሪካን በ1950ዎቹ እና እስከ 1960ዎቹ በኔቫዳ በፓስፊክ ውቅያኖስ ውስጥ ተመሳሳይ ሙከራዎችን አካሄደች። በ1963 የተወሰነ የኑክሌር ሙከራ አገዳ ስምምነት በሁለቱ መካከል ማለትም በአሜሪካና በሶቪየት ህብረት መካከል ተፈራረሙ። ከዚህም ሌላ ከፍተኛ የሚባል ቀውስ በቀዝቃዛው ጦርነት ውስጥ የተካሄደው በቬትናም ነው። ቪትናም ለሁለት ሀገራት ተከፍላ ነበር ሰሜንና ደቡብ ቬትናም በማለት ሰሜን ቬትናም የኮሚኒስት ሀገር የነበር ሲሆን ደቡብ ቬትናም ደግሞ ከአሜሪካ ሀገር ከፍተኛ ድጋፍ የሚደረግላት የካፒታሊዝም ሪዮት ዓለም አራማጅ ነበረች አሜሪካ ደቡብ ቬትናም ከሰሜን ኮሚኒስቶች ለመጠበቅ በማሰብ በርካታ እርዳታዎችን ለደቡብ ቬትናም ታደርግ ነበር ቻይናና ሶቪየት ኅብረት ደግሞ ሰሜን ቬትናምን በመደገፍ የቬትናም ነፃነት ታጋይ የሆነውን ሆቾሚኒ ጎን ነበሩ በኖቬምበር 22 1963 ኬኔዲ ተገደለ። ሊንደን ጆንሰን የአሜሪካ ፕሬዝዳንት በመሆን ስልጣን ተረከበ። አሜሪካ የኮሚኒዝም መስፋፋት በደቡብ ቪትናም የሚከሰት ከሆነ አሜሪካ ዓለም ላይ ደካማ ሆና እንድትታይ ያደርጋል የሚል እምነትም ነበራቸው። በኦገስት 2 1964 የቱንኪን ባህረ ሰላጤ ክስተት ተከሰተ። የሰሜን ቪትናም የጥበቃ መርከቦች አሜሪካ ላይ ጥቃት ፈጸሙ። ይህ ክስተት እስካሁን የሚያከራክር ቢሆንም በዚህ ምክንያት በማድረግ ጆንሰን ወታደሮችን በሰሜን ቪየትናም ቀጥታ በማስገባት የነበረውን የቪየትናም ጦርነት እንዲባባስ ምክንያት ሆነ። በ1968ም ከ500 ሺ በላይ የአሜሪካ ወታደሮች በሰሜን ቪየትናም ጫካዎች ውስጥ ተሰማሩ። ሰሜን ቪየትናማውያንም በሽምቅ ጦርነትና በተለያዩ ወጥመዶች በመጠቀም በርካታ የአሜሪካ ወታደሮችን ገደሉ። የአሜሪካ ወታደሮችን በቪትናም ህዝብ ላይ የሰብዊ ጥሰት በማካሄድ በርካታ ቪየትናማውያን ሕይወታቸው እንዲመሰቃቀል አደረጉ። በ1968 በምዕራቡ ዓለም ተቃውሞች ተነሱ። የአሜሪካ ወጣቶች በመሰባሰብ በዋሽንግተን ከተማና በአንዳንድ ዩኒቨርሲቲዎች ተቃውሞ አሰሙ። ጦርነቱ እስከ ጃንዋሪ 27 1973 ቀጠለ። በፓሪስ ስምምነትም አሜሪካ ከቪትናም ጦርነት ወታደሮቿን ይዛ ወጣች። በአፕሪል 30 1975ም ኮሚኒዝሙ ሰሜን ቪየትናም ደቡብ ቪየትናምን ተቆጣጠረ። በዚህ መልክም የቪትናም አንድነት በማብሰር ይህ ጦርነት አበቃ። በዚህ ጦርነትም 58,000 አሜሪካውያን፣ 250,000 ደቡብ ቪየትናማውያን፣ ከአንድ ሚሊዮን በላይ ሰሜን ቪየትናማውያን እንዲሁም ከ2 ሚሊዮን በላይ ሲቪሎች ሞተዋል ተብሎ ይገመታል። በ1964 የሶቪየት ኅብረት መሪ የነበረው ክሩሽኬቭ ከሥልጣኑ ተባረረ። ሊዮንድ ብሪዥኔቭ መሪ ሆነ። በሱ የሥልጣን ዘመን ከአሜሪካ መሪዎች ጋር ጥሩ ዲፕሎማሲያዊ ግንኙነት ማድረግ ጀመረ። በ1969 የአሜሪካ ፕሬዝዳንት የነበረው ኒክሰን እና ብሪዥኔፍ የሳልት ስምምነት በሜይ 26 1972 ተፈራረሙ። ይህ ፊርማ ከተፈረመ በኋላ ይህ የቀዝቃዛው ጦርነት የበረደበት የሰከነበት ጊዜን ፈጠረ። ነገር ግን በዲሴምበር 24 1979 ሶቪየት አፍጋኒስታንን ወረረች። ይህም በአፍጋኒስታን የሚገኘውን የኮሚኒዝም መንግሥት ለመደገፍ የሶቪየት ተጽዕኖን ተጽዕኖ ለማስፋት ነበር። ሶቪየት ኅብረት ይህን ያደረገችው አሜሪካን። በምላሹ የአፍጋኒስታን መንግሥትን የሚቃወመውን ሙጃሃዲን የተባለ ቡድን በጦር መሣሪያና ወታደሮችን በማሰልጠን በመርዳት ምላሽ ሰጠች። ይህ ጦርነትም እስከ ፌብሯሪ 15 እስከ 1989 ድረስ ቀጠለ። ከአንድ ሚሊዮን በላይ ሰዎችም ሞቱ። ሶቪየትም ኢኮኖሚያ እየደከመ መጣ። በጃንዋሪ 20 1981 ሮናልድ ሬጋን ፕሬዚዳንት ሆነ። በማርች 8 1983 ሶቪየት ክፉ ኢምፓየር ብሎ ጠራቸው። በማርች 23 1983ም የስትራቴጂክ መከላከያ ኢኒቬሽን ወይም ኤስሲዲአይ ወይም ስታር ዋርስ ተብሎ የተጣራውን አስታወቀ። ይህ በሌዘር እና በጠፈር ላይ የተመሠረተ የሚሳኤል መከላከያ ስርዓት ነበር። ምንም እንኳን ሙሉ በሙሉ ተግባራዊ ባይሆንም ሶቪየት በቴክኖሎጂ በኢኮኖሚ ወደ ኋላ ስለነበረች ይህን መወዳደር አልቻለችም በ1983 የኮሪያ ኤርላይን በረራ 007 በሶቪየት አየር ኃይል ተመታ 269 ሰዎችም ሞቱ በዚህ አውሮፕላን አደጋ ውስጥ የነበረ የአሜሪካ ኮንግረስ አባልም ከሞቱ ሰዎች ውስጥ ነበር ይህ ውጥረቱንም የበለጠ አባባሰው በማርች 11 1985 ሚካኤል ጎርባቾቭ የሶቪየት መሪ ሆነ። በ36 ዓመቱም የኮሙኒስት ፓርቲ ዋና ጸሐፊ ሆኖ ተመረጠ። ከቀድሞዎቹ መሪዎቹም የበለጠ ወጣትና ታድሶ ነበረው። ፔሬስቶሪካ መልሶ መዋቀርና ግላስኖስትን ግልጽነትን የሚሉትን ፖሊሲዎች አስታወቀ። የሶቪየት ኢኮኖሚ ከ1960ዎቹ መጨረሻ ጀምሮ እየቀነሰ መጥቷል። የነዳጅ ዋጋ መውደቅ የአፍጋኒስታን ጦርነት ወጪና የጦር መሣሪያ ውድድር ሶቪየትን አዳክሟታል ጎርባቾቭ ይህን ለመቀየር ሞከረም ከሬገን ጋር በርካታ ጊዜ ተገናኘ በዲሴምበር 8 1987 የመካከለኛ ርቀት የኒኩለር ኃይል ስምምነት ወይም አይኔፍ ትሪቲ ተፈራረመ ይህም ሁለቱም አገራት ከ500 እስከ 5500 ኪሎ ሜትር ርቀት ያላቸውን ሚሳኤሎች እንዲያስወግዱ የሚያስችል ስምምነት ነበር በ1988 ጎርባቾቭ ከአፍጋኒስታን የሶቪየት ወታደሮችን በማውጣት የአፍጋኒስታን ጦርነት ተጠናቀቀ። ይህም ሶቪየት ህብረት የተሸነፈችበት ቬትናም ተባለ። በ1989 የምስራቅ አውሮፓ ኮሚኒስት መንግስታት መውደቅ ጀመሩ። በቼኮዝሎቫኪያ የቬልቬት አብዮት በኖቬምበር 18 ተካሄደ። ቫክላቭ አቬል መሪ ሆነ። በሮማንያም ኒኮላ ቾስኪ በዲሴምበር 25 1989 ተገደለ። በሃንጋሪም በፖላንድም የኮሚኒዝም መንግሥት ወደቀ። በኖቬምበር 9 1989ም፣ የበርሊን ከተማ የከፈለው ግንብ ፈረሰ። ሕዝቡን በመዶሻና በእጅ መሰሪያዎች ግንቡን አፈረሰ። ይህም የቀዝቃዛ ጦርነት መጨረሻ ምልክት ሆነ። በዲሴምበር 26 1991ም ሶቪየት ኅብረት በቀጣማት ከባድ የሚባል የግዛት መከፋፈል ምክንያት በይፋ ፈረሰች። ወደ 15 ገለልተኛ አገራትም ተፈጠሩ። እነዚህም ሩሲያ፣ ዩክሬን፣ ቤላሩስ፣ የባልቲክ ሀገራትና ሌሎች ይገኙባቸዋል። ጎርባቾቭም በዲሴምበር 25 1991 ተነስቶ ቦሪስ የልሰን የሩሲያ ፕሬዝዳንት ሆነ። ይህም የቀዝቃዛ ጦርነት መጨረሻ ነበር። ከ40 ዓመታት በላይ የዓለምን ፖለቲካ ኢኮኖሚና ማህበረሰብ ሲያዋክብ የነበረው የቀዝቃዛ ጦርነት በዚህ መልኩ ተጠናቀቀ። የቀዝቃዛ ጦርነት መጨረሻ ዓለምን ቀይሯል። አሜሪካ ብቸኛው ኃያል ሀገር እንድትሆን አድርጓል። ይህም የአሜሪካ ዘመን ይባላል። የኒኩሌር መሣሪያዎች ቀንሰዋል። ነገር ግን አሁንም በሩሲያና በአሜሪካ እጅ ከ10ሺህ በላይ የኒኩሌር መሣሪያዎች ይገኛሉ። የስፔስ ወይም የህዋ ምርምር እንዲጠናከር አድርጓል። በሌላ በኩል በምስራቅ አውሮፓና በሶቪየት ህብረት ውስጥ የነበሩ አገራት ወደ ነጻ ገበያና ዲሞክራሲያዊ መንግስት እንዲሸጋገሩ ምክንያት ሆኗል። ምንም እንኳን እንደ ሩሲያ እና ቤላሩስ ያሉ አገራት የፖለቲካ ነፃነት አሁን ሙሉ በሙሉ የተከበረ ነው አይባልም። ይህ የቀዝቃዛ ጦርነት አሁን ላለው ዘመን መሰረት ነው ማለትም ይቻላል። ይህ የቀዝቃዛ ጦርነት ታሪክ ባጭሩ ይህ ነበር፤ የጦር መሳሪያ ውድድር፣ የኩባ ሚሳኤል ቀውስ፣ ከበርሊን ግብ እስከ ቪየትናም፣ የስፔስ ውድድር፣ የሶቪየት መፍረስ። ይህ ዘመን የሰው ልጅ ታሪክን ቀይሮ የቴክኖሎጂና የፖለቲካ ማህበረሰብ ውርሶችን ትቶ አልፏል። ቀዝቃዛው ጦርነት ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብሮን ስለ ቆዩ እናመሰግናለን። Yes, we did. We have done